ስሜ ፍሬድ ፈይሳ ይባላል። የመጣሁት ዩ ኤስ ኤ ኮሎራዶ ነው። ከ15 አመት በኋላ ነው የመጣሁት። ከ15 አመት በኋላ ስመጣ ልጆቼን ይዤ ባህላቸውን ያል ኢትዮጵያ ምን እንደምትመስል ለማሳየት ነው የመጣ ነው። ከ15 አመት በኋላ ስንመጣ ግን አገሯ ተቀይራ፣ እሬቻ ፊንፊኔ አዲስ አበባ አልነበረም አዲስ አበባ ላይ ተደርጎ፣ ይሄን በማየቴ በጣም ትልቅ ደስታ ይሰማኛል። እግዚአብሔርንም አመሰግናለሁ። እግዚአብሔር ይመስገን። ያለነው ነገር ጥሩ ላይ ነው። ከዚህም የበለጠ ጥሩ እንደሚሆን አምናለሁ። ስመጣ ከ15 አመት በኋላ አዲስ አበባ ተለውጣ ፊንፊኔ ጥሩ ሆና ሆራር ሰዲዚ ላይ ተደርጎ በማየቴ በጣም ደስተኛ ነኝ I'm very happy to see my culture this is very nice um, everybody's beautiful everybody's together it's very nice to see this culture እና ደስ የሚል ነገር ነው ልጆቹን ባህላችን አይቶ አሁን በፊት አልተደሰቱም ነበረ። አሁን መጥቶ እዚህ ሲያዩት በጣም ተደስተዋል። እኔም ደስ ብሎኛል። ለውጥማ እንደዚህ ሲያይ ብዙ ነገር ይታያል። በእይታ ብዙ ለውጥ አለ እና ጥሩ ነገር ነው። ደስ የሚል ድባም ነው ያለው።